ከቅዳሜ በፊት ኦርቶዶክስ ነበር። ረዥም ዓመት ታስቤ ነበር። ምግብ እንኳን ይበንስ በላ ከመታፈን የተነሳ ያስመልሰኝ። ስሜ ሊዲያ፣ እዚህ ይወጣልኝ ስሜ ነው ሊዲያ። አባቷ ባለወላያ ነበር። ኪዳን አፍርሶ ከሌላ አማልክት ጋር ኪዳን ሲገባ ኪዳን ከገባበት ጊዜ ጀምሮ ኪዳን ለፈረሰ ሰውየውን ሙሉ ለሙሉ የጭንቅላቱን የእያንዳንዱ የወገቡ የአጥንቱን እያንዳንዱ የነርቭ ሴሎቹ ነቃጥሎ ነው ሰውየው የገደለው። ያ መንፈስ ግን ማረፊያ ፈልጎ ግን ገና ለገና እሳቸው ያወጡት ስለሚሰሙ ስለሚደመጡ ስም ሁሉ ሰይመው ስም አስቀምጠው ነው የሄዱት መንፈሱ የሚያርፍበትን ሉክ ስለዚህ አሁን ያሃ መንፈስ የሚያርፍበትን ሲመለከቱና ሲያዩ ነው፣ አይተው ስም አወጡ። መንፈሱ የሚያርፍበትን ማለት ነው፣ ኪዳን የሚቀጥልበትን። ከዛ በኋላስ የኪዳኑ ስርዓት የሚቀጥልበትን መንገድ ስምሽ ማለት ነው። ምናልሽ አየሁሽ፣ ድገሚ ውስጥ አየሁሽ። ከዚህ በኋላ ስምሽ አየሁሽ አይደለም ልቤ ላይ ሊዲያ ሊዲያ ይለኛል። ኢየሱስ ጌታ ከዚህ በኋላ ስምሽ ሊዲያ ነው። ስምሽ ማን? ሊዲያ ማ ሊዲያ እግሬን ነበረ ወገቤ። ስንት አመት ጀመረሽ? ሁለት ሺህ አስር አሁን ሰባተኛ አመት ማለት ነው። ልክ ሁለት ሺህ አስር ሁለት ሺህ አስር ላይ አመቱ በገባ በመስከረም ወር ላይ መስከረም 17 ቀን የመስቀል ደመራ በሚባልበት ቀን ላይ ሙሉ ለሙሉ ጤናሽን ኮንትሮል አደረገ። ሙሉ ለሙሉ ጤናሽን ያዘ። ከዛን ጊዜ ጀምሮ ይሄው ለተከታታይ ሰባት አመታት ስቃሌ ነሽ እስከ ዛሬ ድረስ ህመሙን ያጥንት መሳሳት ምናምን ነገር የሚሉት ነበር። ከዛ ወደ ነርቭ ነው ብለውኝ በቃ ብዙ ህክምና አድርጌያለሁ። ጸበል ገባለሁ። ጸበል ገብቼ እዛ እያለሁ ይለቀኛል። ስወጣ ደግሞ መልሶ እንትን ያሰቀየኛል። በቃ እና አስሬው ነው የሚነጋው እግሬ ማለት ነው። ረዥም አመት ይህን ሁሉ አመት አስረዋለሁ። በቃ ሲነሳብኝ ማታ ታስሮ ነው የሚነጋው። እና ዳይክሎና ዴክሳስ ወስድበት ይቆማል። ሌላ ህክምና ቦታ ሲሄድ ብርድ ነው ነው የሚሉት። ያጥንት መሳሳት ነው በቃ ብዙ ነገር ነው የሚዘባርቁትና። ቸርች መሄድ ፈልጋለሁ። የቤታችን ታላቅ እህቴ ቤንጤነች እና ብዙ ጊዜ እንደዚህ አገልጋዮች ስለእኔ ይናገራሉ እና ቤት ስለሚጫኑ መሄድ አልፈልግም። ኦርቶዶክስ ነኝ። ከቅዳሜ በፊት ኦርቶዶክስ ነበርኩኝ። እና እና ግን የሆነ ቀን እንደመሆን እርግጠኛ ነበርኩኝ። እኔ ፈልጌ ሳይሆን እሱ ፈልጎ እንዲጠራኝ ነው የፈለግኩት። በቃ እና የሆነ ጊዜ እሱን እንዳገኘሁት እንደዚህ ብዬን የጻፍኩለትና እኔ አንተ ጋር መምጣት ፈልጋለሁ፣ ከመጣ ወድን አለውኝ ያልኩት። ከዛ አድራሻው ምናምን እግዚአብሔር ስጥ ጻፈልኝ፣ ምንም አልጠፋብኝ በቃ። ታስሬ ባለፈው ቅዳሜ ላይ የነበረ ሰው ሁሉም ሰው አይቶኛል። እና ረዥም አመት ታስሬ ነበር። ምግብ እንኳን ይበንስ ስበላ ከመታፈን የተነሳ ያስመልሰኛል። ሰውዬው ደግሞ ደሞ በቃ ከዚህ በኋላ ሶስት ወር ይቀርሻል ሶስቱን ወደ መፈታት አይችልም ማለኝ። አለዚህ አጥንቶችሽ በሙሉ ተናቀዋል ነኝ አይደል። ከዛ ቅዳሜ ዕለት ቀጠሮ ነበረኝ እሱ ጋር የሱን ቀጠሮ ትቼ ነው ወደዚህ መጣው። ተሳሳትኩኝ እንደ ቢጊስ እስከማስብ ድረስ ልክ እዚህ ጋር ተቀምጬ እሱ እስኪገባ ድረስ ከጸጉር እስከ እግር ጥፍሬ ድረስ ህመሙ ተሰማኝ። በፊት የሚያመኝ ማ በቃ ተሰማኝና፣ ተሳስቼ ነው እንዴ የመጣሁበት ምናምን ነገር አልኩኝና ፈጣሪው ጸሎት ሳረግ ነበረና በውስጤ። ልክ እሱ እዚህ መድረክ ላይ ከቆመ በኋላ ያንቆራጥጠኛል በጣም ልክ ጠርቶኝ፣ እዚህ ጋር ከመጣሁ በኋላ ግን ምን እንዳለ ምንም አላቅም። በቃ በናዝሬቱ በጌታ በኢየሱስ ክርስቶስ ኪዳንን አፈረስኩ፣ ኪዳንን አፈረስኩ፣ ኪዳንን አፈረስኩ። በጌታ በኢየሱስም ኪዳንን አፈረስኩ፣ ኪዳንን ከለበትኩ በጌታ በኢየሱስ ስም ሁለንተናዋን፣ ጤናዋን፣ ነርቮቿን፣ ሴሎቿን፣ እያንዳንዱን በኢየሱስም ሰውነታ፣ ሲስተሟን ሁሉ ለቀን እንድትሄድ አዛለሁ። ሻታካ ባራዲያስ። ይህን በጌታ በኢየሱስ ስም ጤናዋን እንድትፈታ አዛለሁ። ሲስተሟን እንድትፈታ አዛለሁ። ወገቧን እንድትፈታ አዛለሁ። በጌታ በኢየሱስ ስም አዛለሁ። የጨለመ ኃይል ኪዳንን አፈረስኩ። ኪዳንን አፈረስኩ። ኪዳንን አፈረስኩ። አጥንት አጥንት ሲገጣጠም ነርቭ ሲስተማ ሲስተካከል አያለሁ። ስንት አመት? ሰባት አመት ሰባት አመት ሰባት አመት ክብር ለጌታ። ለቀቀኝ ማለት ነው ከዛ የታሰርኩበትን ባንዴጅ ያው ሲፈታ ነው ያለ ሰው አይቷል ባንዴጁ ተፈታ ያው ሄድኩኝ ከዛ በኋላ ግን ምንም አይነት ህመም የለም ምንም አይነት ነገር የለም በቃ እና ሲስተር ደግሞ እንደነገርኩ በጣም ቸርች በጣም መናክራሪ ነች እና እሷ ራሱ በጣም በቃ ረዥም ሰዓት ነው ያወራችኝ። ምክንያቱም ሕክምናው በአጠቃላይ ባለፈውን የዛሬ ሶስት ወር ምናምን የጀመርኩት ሕክምና ወደ ሰባ ምናምን ሽብር ነው የጨረስኩበት። ለዛ ጎጉት ላይ ስለነበሩ እነሱ ያው ጌታ ይባረክ በይልኝ ብላኝ ኢየሱስ ጌታ በናዝሬቱ በጌታ በኢየሱስ ክርስቶስም ፈውሰሽ ለዘላለም ጸንቷል ጸንቷል። አንቺም በቤቱ ተተክለሽ ስር ሰድሽ ፍሬ ታፈሪያለሽ፣ በኢየሱስ ክርስቶስ አሜን። ስለ እሷ ጌታና ክብሩ ተቀመጭ። ተባረክ